ሰላም ጤና ይስጥልን። እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ለጨጓራ ታማሚዎች የማይመከሩ አምስት ምግቦችን እና አራት መጠጦችን እነግራችኋለሁ። የጨጓራ በሽታ ወይም ጋስትራይተስ ማለት የጨጓራችን የውስጠኛ ሽፋን ወይም ግድግዳ መቆጣት ማለት ነው። ይህ ችግር በባክቴሪያ አማካኝነት በሚመጣ ኢንፌክሽን፣ በውጥረትና ጭንቀት፣ በአልኮል ወይም በጨጓራን በሚያቆስሉ ምግቦች ሊከሰት ይችላል። የጨጓራ በሽታን ለመቆጣጠር ከሕክምና ባለፈ የምግብ ምርጫችን ወሳኝ ሚና ይጫወታል። አንዳንድ ምግቦች እና መጠጦች ሆድ ህመም፣ መነፋት፣ ማቅለሽለሽ እና የምግብ አለመፈጨት የመሳሰሉ ምልክቶችን ሊያባብሱ ይችላሉ። በቀጣይ መመገብ የሌሉባቸው የምግብ አይነቶችን እና መጠጦችን እነግራችኋለሁ። ዶክተር ዳዊት እባላለሁ። ተከታተሉኝ። አንደኛ ቅመም የበዛባቸው ምግቦች ወይም ስፓይሲ ፉድ የምንላቸው ናቸው። እነዚህ ምግቦች የጨጓራ ሽፋን ሊያስቆጡና ቁስለትን ሊያባብሱ ይችላሉ። ስለዚህ ከእነዚህ ምግቦች መራቅ ያስፈልጋል። ሁለተኛ የተጠበሱና ዘይት የበዛባቸው ምግቦች ናቸው። እነዚህ ፍሪድ ኤንድ ፋድ ፉድ የምንላቸው ናቸው። እንግዲህ እነዚህ ምግቦች ለመፈጨት በጣም አስቸጋሪ ናቸው። የጨጓራ አሲድ እንዲጨምር ያደርጋሉ። ስለዚህ እነዚህ ምግቦች ባትመገቧቸው ይመረጣል። ሶስተኛው በፋብሪካ የተቀነባበሩ ስጋዎች የምንላቸው ወይም ፕሮሰስድ ሚት የምንላቸው ናቸው። እነዚህ በውስጣቸው ለጤና ጎጂ የሆኑ ማቆያ ኬሚካሎችን ወይም ፕሬዘርቫቲቭ እና ጤናማ ያልሆኑ ቅባቶችን ይይዛሉ። ይህ የጨጓራ ሕመምና ምቾት ማጣት ሊያስከትሉ ስለሚችሉ እነዚህም ምግቦች ባትመገቧቸው ይመረጣል። አራተኛ ሲዳማ የሆኑ ምግቦች የምንላቸው ናቸው። እንግዲህ እነዚህ ሲትረስ ፍራፍሬዎች የምንላቸው እንደ ብርቱካንና ሎሚ አይነት ቲማቲም እና ኩምታጤ ያላቸው ምግቦች የጨጓራ መቆጣትን ሊጨምሩ ሊጨምሩና ሊያባብሱ ይችላሉ። ስለዚህ ከነዚህ ምግቦች መቆጠብ ጥሩ ነው። ከዛ በተጨማሪ እንግዲህ ወተት ተዋጾ የምንላቸው ላቸው የምዳይሪ ፕሮዳክት ናቸው። ለአንዳንድ የጨጓራ ህመምተኞች ወተትና አይብ የሆድ መነፋትና ህመም ሊያባብሱ ይችላሉ። ስለዚህ እነዚህ ምግቦች ካልተመቻችሁ አትመገቧቸው ይመረጣል። በቀጣይ የምነግራችሁ እንግዲህ መወገድ ያለባቸው መጠጦች ናቸው እንግዲህ የጨጓራ ህመም ካለባችሁ ከነዚህ አራት መጠጦች ብትርቁ ይመከራል። አንደኛው አልኮል ነው። ጨጓራን በእጅጉ የሚያስቆጣ ከመሆኑ በላይ የመፈወስ ሂደቱንም ያዘገያል። ስለዚህ ቁስለት ያለው ጨጓራ ካለና አልኮል የሚጠጣ ካለ ከዛ ቁስለቱ ለመዳን ጊዜ ይፈጅበታል ወይም ያረዝማል ማለት ነው። ስለዚህ የፈውስ ሂደቱን በማዘግየት ፕላስ እንዲሁም ተጨማሪ ጨጓራ ቁስለት በማምጣት ይታወቃል። ስለዚህ ከአልኮል ራቁ። ሁለተኛው ካፊን ያለባቸው መጠጦች ናቸው። እነዚህ ቢቬሬጅ የሚባሉት ካፊኔትድ ድሪንክ የምንላቸው ናቸው። እነዚህ የአሲድ የአሲድ የጨጓራ አሲድ ምርትን በመጨመር ካርን ይሄ ሄርት በርን የምንለው ነው ሊያባብሱ ይችላሉ። ስለዚህ እነዚህንም ባትጠቀሟቸው ይመከራል። ሶስተኛው ካርቦ ካርቦኔትድ የሆኑ ለስላሳ መጠጦች እነዚህ ካርቦኔትድ ቢቬሬጅ የምንላቸው እነዚህ ምግቦች እንግዲህ እነዚህ መጠጦች እንግዲህ የሆድ መነፋት እና ጋዝ መፍጠር የጨጓራ ሕመምን ወይም ምልክትን በማባባስ ይታወቃሉ። ስለዚህ ከእነዚህ መጠጦች እንዲትርቁ ርቁ መክር። አራተኛው እንግዲህ ጠንካራ ሻይ ምንድን የስትሮንግ ሻይ እንግዲህ በውስጡ ካፊ እና ታኒን የተባሉ ንጥረ ነገሮችን ስለሚይዝ ጨጓራን ሊያስቆጡ ይችላሉ። ስለዚህ እነዚህ ምግቦችን ባትመገቡ ይመረጣል። እንግዲህ ምን መምረጥ? በምትኩ የጨጓራ በሽታ ያለባቸው ሰዎች ለስላሳ፣ አሲድ የሌላቸው እና በቀላሉ የሚፈጩ ምግቦችን ነው መምረጥ ያለባቸው። ስለዚህ ለምሳሌ እንደ ሩዝ፣ የተቀቀለ ድንች፣ አጃ፣ ሙዝ፣ ከእጽዋት የተሰሩ ሻይ እንዲህ ሄርባልቲ ብንላቸውን ቢጠቀሙ ይመከራል። እንግዲህ በትንሹ በትንሹ ወይም በትንሽ መጠንና በተደጋጋሚ መመገብ፣ እንዲሁም ማታ ላይ ከመሸ በኋላ ዘግይቶ ከመብላት መቆጠብ እነዚህ ምልክቶች ለመቆጣጠር ይረዳል እና ብዙ ጊዜ ማታ ማታ ልተኙ ስትሉ ባትመገቡ ይመረጣል። እንግዲህ ተደጋጋሚ የሆድ ህመም ወይም ምቾት ማጣት ካለብዎት ትክክለኛው ምርመራና የሕክምና ለማግኘት ሐኪም ማማከር ይኖርብዎታል። ስለዚህ ሐኪማችን አማክሩ። ላለወኝ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። አመሰግናለሁ።